ለንጋ ጀንበር ፈገግ ያለው ፊት ብዙ ጎብኝቶች እኔ መሰለው አይ ነው እቺ ለዚህ ነው ነው በዙሪያ ሻሉት ነገሮች ምናምን ነገር በደንብ እርግጠኛ መሆን የፈለግኩት። ማመን አቃተኝ። የህልሜ ንግስ የኔርክና ብሮ ቀን መጣ። ያ ሰው ይሄ የኔን ፋሚሊ መጥኗል ብዬ ያሰብኩት ሰው አንተ ስለሆኑ እንደገና ደግሞ ትላንትና ዝም ከሆነ ቦታ መጥቼ ምናምን ነገርህን ላበላሽ ሳይሆን ከመጀመሪያም ጀምሮ የነበርክ ሰው ነህ፣ ያለ ሰው ነህ። እንደት ኖር ስላፋለኩኝ። ሰላም ሰላም፣ የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ፈጣሪ መስገነኛ በጣም ደህና ነን። ዛሬ በጣም ደስ ደስ ብሎኛል። አሪፍ ሙር ላይ ነው ያለሁት፣ ምክንያቱም ወደ በኋላ አካባቢ ታቅታላችሁ ብዬ አስባለሁ። ሰሞኑን ከተያዘው ነገር ጋር ማለትም ከሮዚ ጋር እና ደግሞ ከጊዮ ጋር ደግሞ ትንሽ ያለንበት ብሬክ አፕ ያስከፏችሁ ሰዎች፣ ወዳጆቻችን፣ አድናቂዎቻችን የነበራችሁ ሰዎች የተወሰናችሁ ያስከፏችሁ አላችሁ። የተወሰናችሁት ደግሞ በርታይዞ ከጎንነን በእያንዳንዱ ነገር ሰው ለምርጫው እንጂ እያላችሁ አስተያየት እየሰጣችሁ ነው ያ ነገር ከጎን የቆማችሁትም በእኔና በኪያ ፍቅር ደግሞ መታምኑ እና በዚህ መልኩ መቋጨት የለበትም ካስብበት እያላችሁም ደግሞ አስተያየት እየሰጣችሁ ያላችሁ አላችሁ። ምክራችሁን እቀበላለሁ፣ ውዳችኋለሁ፣ አከብራችኋለሁ። ቤተሰቦቼ ናችሁ። ለእኔ ከመጨነቅ አንጻር፣ ለፍቅራችን ከመጨነቅ አንጻር ነው እና ይህን አስተያየት እየሰጣችሁ ያላችሁት በጣም ገንቢ ሀሳብ ነው ነው። ዛሬ ግን በሌላ በአዲስ ጉዳይ ነው የመጣውላችሁ። ጉዳዩ ምን ይሆናል የሚለውን ደግሞ ያው ከመጣሽ በኋላ እንትን እላችኋለሁ። ሰሞኑን ካለው ነገር ጋር ትንሽ ደስ የማይለም ነገር አለ። አንዳንድ ነገሮች ደግሞ አሪፍ የሆኑ ያሉ ነገሮችም አሉ። የእናንተ ጸሎት፣ ዱዐ ያስፈልገኛል እና በጸሎት በዱዐችሁ በርቱልኝ። ሀሳብ አስቶቻችሁን እንደተለመደው ሁሌም ኮሜንት ላይ ታስቀምጡልኝ ያላችሁ ኮሜንት ላይም በውስጥም እያናገራችሁን ያላችሁ ያላችሁ እንደ የተለመደውን ሀሳባችሁን አሁንም ማክራቹ ቀጥሉልኝ። እኔ ወዳችኋለሁ። ዛሬ እውነቱን ለመናገር ከሆነ ከሮዚጋ ነው ነው የመጣውላችሁ ከሮዚ ጋ ልንገናኝ ነው ዛሬ ቦል አንድ ጉዳይ ፈልጊያታለሁ። ጉዳዩ ምንድን ነው የሚለውን ያው እንዳልኳችሁ ምገልጽላችኋለሁ። ቅድም የደወልኩላት ደርሻለሁ ስላለችኝ ስለነበር ነው ነው። ካሜራ ያበራሁላችሁ። እስኪ ልክ ሮዚ ከመጣች በኋላ ቀጥላችኋለሁ። ወዳችኋለሁ። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ሮዚና መታለች። እንዳልኳችሁም ዛሬ ጥርስ በጥርስ ሆኛለሁ። ጉዳዩን እነግራችኋለሁ። ወደ በኋላ አካባቢ እሷ ጉንፋን ይዟት ነበረ። ያው ትላንት የነበረችበት ነገር ትንሽ ያላለ

ነገር አንተ እኔ አሁን እንግዲህ ጉንፋን የሆነ አንዳንድ ነገሮች እያስተካከልኩኝ ፋሚሊ ጋር ስራ ጋር ምናምንው ምልክ ሲመስለኝ የቆይታ ጊዜን እዚህ ትንሽ ላሰፋው ነገር ነው እና የሆኑ የሆኑ ነገሮች ነው የመጀመር ሀሳብ አለኝ። እነሱን እያስተካከልኩን ያለሁት ስራ ምናምን በተመለከተ እንደዛ ነገር አሪፍ። ምንድን ነው ነው እስኪ ልዩ ተሰጦች ምንድን ነው? ልዩ ብቃቶች ምንድን ነው እስኪ

በጣም ከአንቺ ከሚያስገርሙኝ ነገሮች አሉ። ይሄ አለ አይደል፣ ቦታው ላይ ሆነሽ አድርገሽ የምታሳዩኝ ነገር ምናምን፣ እኔም ብቻ አይደለ በዙሪያሽ ያሉ ሰዎች ፍሬንዶቻችን ስለ አንቺ የሚሉት ነገር ነው። ከሀገር ወጣ ነው ምናምን ያለ የሆነ ነገር ልናደርግ እስከሆነ ድረስ ማለት ያው የመመለስ እንትኑ አለ፣ ግን አሁን ላይ ሲመስለኝ ትንሽ ቆያለሁና ከቆየሁ አልቀረም የሆነ ነገር አመቻችቼ ከተመለስኩ መመጣ ማለት የሆነ የሆነ ነገር አሪፍ ከሆነልኝ እየተመላለስኩኝ እስከ መጨረሻው እንዳትጅ የሚያደርግ ነገር ይሆናል። በስታ አስቢያለሽ። እስኪ እዚህ እንድትቀር የሆነ ሰዎች ምናም ቢፈልጉ በዙሪያሽ እዚህ በደንብ ሊያቆይሽ የሚችል ነገር ምን አለ? እዚህ ሊያቆይሽ የሚችል ነገር የሆነ ነገር አለ? ምንም ምንድ ነው? ቅሽር ልጋብዝ ነው የጠራኸኝ? ቅሽር ልጋብዝሽ ነው ነው ምናምን ምን አትጋብዥም? እንደውም ዛሬ ይሻላል አየሩ ብርዳማ ምናምን ነው ብቻ አልተመቸኝም ነበር፣ አሁን ግን ደህና ነኝ። እንደዛ ነገር አየህ። ቅስር ትደገመያለሽ። እንዳልኩሽም ሰው ዛሬ የጠራሁት ማለት እንዴት እንደማውራሽ አላውቅም። ብቻ ዋናው ነገር ምናምን ማለት አላርል ከፋሚሊ አንግል ከራስሽ አንግል ከጓደኞች አንግል ምናምን በቀደም የሆነ እየወራ ናቸው የነበሩ ነገሮች ምናምን ነገር አሉ። ና የሆነ ከቤተሰብ አንግል ቁጭ ብለሽ እይው፣ ከጓደኞች አንግል፣ ከራስሽ አንግል፣ ካሳለፍናቸው ነገሮች አንግል ምናምን ነገር ብቻ በሆነች ነገር ጉዳይ አውርተሽኝ ነበር አለ በቀደም እያቸው ምናምን ነገር ብዬ እና ጊዜው ሰጂ ከእራስሽ ጋር ምናምን ብዬሽ ነበር። ነው ከምን አደረሹ? ጉዳዩን እያሰብሽበት ነው ወይስ ጭራሽ ረስተሽዋል ምናምን፣ ምን ላይ ነሽ? አይ ምን አይ ምን ከኔ በቃ ምንም ማስበው ነገር እንደሌለ እኮ ነገር ነበር ማለት ምን ማስበው ነገር የለም ማለት። በቃ አስቤ ጨርሼ ብዬሽ መጥቼ አንተን ጠየቅኩ። ከአንቺ አንግል ብቻ አይደለም ነገር ከሁሉም ምልክ በቃ ፋሚሊ ምናምን ብትለው፣ እርግጥ ነው ሰው ብቻውን ተነጥሎ እንትን አይልም፣ ግን ከቤተሰብም ከሁሉ ማለት እኔ አንተን ስል ከአንተ ጋ ያሉትን በሙሉ ነው። እንደገና ም ደግሞ የሆነ ሰውን ስል ከኔ ጋ ያለን ሰው በሙሉ ነው እነሱ ንት የሚሉት የማይሆነኝ ነገር ላይ እኔ የሆናለው ብዬ አላስብም ቤተሰቦቼም በደንብ አርጋ ያቁኛል ምን አይነት ሰው ልመርጥ እንደምችል ምን አይነት ምን አይነት ምን አይነት ነገር እና አካሄዴን ጠንቅቄ አውቃለሁኝ ፋሚሊዎችም እንደዛ ስለዚህ ማማከርም አያስፈልገው ምናልባት ቪዲዮን በቀደም ላይ የተወሰነ ማለት የአንቺን ፋሚሊዎች ፍሬንዶች ምናምን ነገር በኔ በኩልም ያሉ ሰዎች ሊያዩት ይችላሉ እና ምናልባት ይህ ነገር ትክክል ነው ትክክል አይደለም፣ ከዚህ ከዚህ አንግል ምናምናም ብለው አውርተው ከነበረ አንቺም ደግሞ አስቢበት ብዬሽ ስለነበረ የደሻ አውርተሻቸው ከሆነ ምናምን ነገር ብዬ ማንንም ሲያወራሁት ነገር የለም። መጀመሪያ እኔ ነኝ አደለ፣ የሆነ ነገር ጥሩ መጥፎም ነገር ከሆነ አንተነህ ልትጎዳም ልትጠቀም የምችለው። ስለዚህ አንተነህ እኔ ስመርጥ ምን አይነት ሰው እንደሆንክ ስለማላውቅ ትገባኛለህ አትገባኝም፣ የኔ በቃ ከኔ ጋር ፊት ያደርጋል አያደርግም የሚባለውን ነገር እንዳለ አስቤበታለሁ። በእኔ ምርጫ ውስጥ ቤተሰቦቼ አሉ። ለቤተሰቦቼ የሚገባቸውን ሰው ነው ወይ የመረጥኩት? ከኔ ምርጫ ባሻገር እሱንም የምትመጥም ምናምን ስለሆንክ ነው። የምር እንደዛ ይሰማሻል? እንደዛ ታስቢያለሽ? ግን የምር እኔ ከቤተሰቦች ያንግል ከጓደሰውእንደም አድርገህ ትሄዳለህ። እንደውም በጣም እኔ ሁለት ማለት ያው እንግዲህ ድጋሚ ማግኘት ስላለብኝ ድጋሚ ቀሸ ነው ምናምን መጠጣት ስላለብኝ ነው እንጂ መምጣት ሁሉ ምልክ የሆነ እየደበረ ነው የመጣው። ለምን ብትለኝ እኔ እዛ ቀን ሳወራ ማለት ደቡ ያ ማግኘት ፈልጋል ማምስለ ያየሁት ቪዲዮ ደስ አለኝ። በቃ አስጠብቀ የነበረ ነገር ነው። ከዛ በኋላ በቃ እዚሁ ጋር ያለኝን ነገር ትቀበለኛለህ ብዬ ነበር ያሰብኩት የነበረው። ማለት ኦፍ ኮርስ እኔ ሮዚ ምን አለ መሰለሽ በጣም ነው የምጨነቅልሽ በጣም ነው የምጠነቀቅልሽ። ትናንት ያሳለፍናቸውን ነገሮች አውቃለሁ፣ ለእኔ ሄድሽበትን ርቀት አውቃለሁ። ወደፊትም ራሱ ምንም አይነት ነገር ብጠይቅሽ አላርለ ምንም ሳስተሰሺ ሁሉ ነገር ሲንተጭኛለሽ ቢላም ብዬ አምናለሁ እና እንደዚህ ለሚሆንልኝ ሰው እንደዚህ ለሚያደርግልኝ ሰው ደግሞ እኔ ምን ያህል ርቀት ነው መሄድ ያለብኝ የሚለውን ሳላስብ ዝም ብዬ ነገሮችን ዲሳይድም ስለማላረግ ጭምር ነው ነው ማለት ይገባሻል ብዬ አስባለሁና፣ ለዛ ነው ነው ምናልባት በቃ እንዳልኩሽም ከኪዩ ጋር ያለን ብሬክ አፕ ምናምን ነገር ታይም ስለሆነ ዝም ብለሽ ኢሞሽናል የሆነች ዝም ብለሽ ከእኔ ጋር ይሄን ነገር ማውራት ፈልገሽ ነው ነው ወይስ በደንብ አስበሽበት ነው ነው ብዬ ማወቅ ስለፈለግኩ እርግጠኛም እንድትሆኚ ምናምን ስለፈለግኩ ነው እንጂ ሮዚ እኔ አንድ እንድታቂ የሚፈልገው ነገር ቢለው ትላንትና ያሳለፍናቸው ነገሮች እኔ እና አንቺ አብረን ሆነ በየትኛውም ላይፍታይም ታይም ይደገማል ብዬ የማላስባቸውን ነገሮች በየትኛውም ሰው እንደዛ አይነት ሪስፔክት እንደዛ አይነት ቁጭ ብሎ የመነጋገር ነገር የመከባበር ነገር፣ በአንድ ጉዳይ ላይ ተነጋግሮ የመስማማት ነገር፣ ስለ ወደፊት የማሰብ ነገር እኔ መቼም የሚደገማ ነው የማስበዋለሁ ምናምን ብዬም አላስበውም። የምሬን ነው ነው ሰ ይህንን ነገር አስጠብቄ መቀጠል እፈልጋለሁ። ነው ትላንት ከነበርንበት ነገር የበለጠ መከባበር፣ የመዋደድ ለአንዳችን ለአንዳችን የመተሳሰብ ነገራችን በደንብ ስትሮንግ እንዲሆን እንጂ ይሆናል አይደል? የሆይ ሆይታ ትላንት ስለምንዋደድ ስለነበረ ማለቴ፣ ትላንትና እና አሁን በጣም ርቀት አሉ፣ በጣም ልዩነት አሉ እና በመሀል ብዙ ነገሮች ተቀይረዋል። በመሀል ብዙ ነገሮች አንቺም እንደ ድሮ ያለሽበት ቦታ አይደለም ያለሽው፣ እኔም ድሮ ያለሁበት ቦታ አይደለም ያለሁት። ያሳለፍናቸው ነገሮች በጣም ውስብስብና ሩቅ ናቸው ምናምን ነገር ና ከዚህ ነገር ጋር ልክ እንደ ትናንትናው ነው። በቃ ስሙዝ የሆነ ነገር ላይ ሆኑ ይችላሉ። በቃ ብዙ አፔንድ ደሁን አሳለፍ ነው የመጣሁት እዚህ ጋር ለመድረስ ምናምን። እንዳልኩሽም አንቺም እንደዛ ነገር ውስጥ ገብተሽ ወተሽ ሊሆን ይችላል እና ሆይ ሆይታ እንዳይሆንብን ስሜታዊ የሆነን ዝም ብለን ዘለን ገብተንበት ምናምን ነገር እንዳይሆን ከማሰብም አንግል ነው ነው። እና እንዳልኩሽም ከጀመረም በኋላ ይሄ አንዴ አለ አይደል የሆኑ ነገሮችን ሰው ስትሆን ይኸውልህ መውጣት መውረድ ከፍ ማለት ዝቅ ማለት ያለን፣ እንደገና ደግሞ እኛ አሁን መጀመሪያችን ምን ጀምሮ አይደለም በተለያየ መንገድ መውጣት መውረድን ምናምን ያሳለፍን ሰዎች ምን፣ ገብቶሃል አይደል? ስለዚህ ብቻህን ሆነህ ከምትወጣና ከምትወርድ፣ ከሆነ ጠንካራ አጋዥ ጋር ሆነህ ስትወጣ ስትወርድ ያለው ነገር አሪፍ ነው። ምክንያቱም አትደክም። ምናምን አብሮክ ያለው ሰው ያበረታሃል፣ ያጠነክረሃል እና ከፋሚሊ ከቤት ከጓደኛ ምናምን በቃ እኔ ሁሉንም ነገር አስቤበት ማለት ያ ሰው ይሄ የእኔን ፋሚሊ መጥኗል ብዬ አሰብኩት ሰው አንተ ስለሆኑ እንደገና ደግሞ ትላንትና ዝም ብዬ ከሆነ ቦታ መጥቼ ምናምን ነገርህን ላበላሽ ሳይሆን ከመጀመሪያም ጀምሮ የነበርክ ሰው ነህ ያለ ሰው ነህ እንድትኖር ስለፈለግኩኝ ውስጤ ስላለ ያን ነገር ማስቀጠል ስለፈለግኩኝ ነው የመጣሁት። እንደገና ደግሞ ቪዲዮች የሆነ ምናምን ማለት በእንትን በጣም ሳስብበት የነበረ ብችል እኔ ማደብ አደርገው ይሆናል አይደለ? የመለያየቱ መንገድ እኔ እንኳን በሆነ እጅ ከገባ ምናም ግን በእኔ መንገድ አልሆነም። አልሐምዱላህ ደስ የሚለው ማለት ነው። በኔ መንገድ አልሆነም በቃ በሚሆነ ሆነና የሆነ በኢሞሽናል ሆኜ በጣም የሆነ በሆነ በመጥፎ አንግል ምናምን ሲሆን የሆነ ቦታ እኮ ለሆነ ሰው የሆነ ነገር ሲፈርስበት የሆነ ሰው ቤት ይገነባል። በዛ በሚለው ነው እኔ መጥቼ አንተ ጋር እንትን ያደረኩት ማለት ነው። እና በደንብ ሁሉንም ነገር አስቤበት አለሁኝ። አስቤበትም ነው በቃ ነገሮችን እንትን ያልኩት ማለት ነው። መጥቼ አንተ ያናገርኩ ቪዲዮን ሳይ አልዋሽም፣ በጣም ደስ ብሎኛል ምክንያቱም አሁን መድገምር የትኛው ቪዲዮ የምትሻ የተለያያችሁበትን ቪዲዮ በቃ ሲጀመር፣ ከዚህ የበለጠ አዲስ ነገር ኖሮ መጥቶ ምናምን እንዲህ እንትለያዩበት ነገር አይመጣም ነበር ወይ እንለያያ አትልህም ነበር። ቦታ ነበር የምትፈልግልህ። ከዛ ደግሞ እኔ እፈልግህ ስለነበረ ወይ ደግሞ እኔ ካንተ ጋር ጉዳይ እንዲቀጥል ፈልግ ስለነበር መጣሁ። እድሉን ተጠቀምኩበት ነው እንጂ የሚባለው ስጠብቅ የነበረ ነገር ነው። እኔም ባረገው ደስ የሚለኝ ነገር ነው። ከሱ ማለት የምታፈቅርህ የምትወድ ሴት ምናምን ሰላምህም የምታገኝ ከሆነ ሂድ ምናምን አትልህም ወይ? ከሩቅ ሆና ስቲ ሰላሙን ካገኘ ምናምን ብላ ትተዋሃለች። ከዛ ሰላም እንደሌለ ስታቅ ትመጣለች። ልክ እንደኔ ማለት ነው። ኖረህ ተገፍተህ ይሄን አድርግ እንደዚህ በዚህ ውጣ በዚህ ገባ ምናምን ምናምን ተብለህ እየኖርክ እንደገና ደግሞ ተገፍተህ ምናምን በቃ ቻንሱን መጠቀም ፈልጌ መጣሁ ያው ስለምወድህ ማለት ነው። እማትወድህ ሴት ጋር ነበር የነበርከው ያን ያህል በጣም ምታጋነው ምናምን፣ ይሄ እኔ አላቅም። ከካሜራ ጀርባ ያላችሁን ህይወት ግን ካሜራ ላይ እኔ ነብረች እየኖርኩ ስላልነበረ ኩማየው ነገር በአጠቃላይ የእሷን የበላይነት ነበረ። ገብቷል አለ አድርግና ሂድ ምናምን መሪና ተመሪ ማለት ነው። ከንቲባክ ነበረች። እና ከንቲ ቦ ስለተገረሰሰ ነው የመጣሁት። ግን ማለት ነው አሁን ስትደውልልኝ ያ ቀሸርሽን ጠጫለች ማስትሬ ያው ጉንፋኔ ይመስሏል እንደነገርኩ ደግሞ፣ እዚህ ሳየው ነገሮችን የሆነ የሆነ ነገር ማስተካከል አለብኝ ብዬ ስላሰብኩኝ ማስተካክለውን ነገር አስተካክዬ በጉዞዬ ማለት ነው ወደ ስራው ላይ ነው ያለሁት እንደውም በቀደም ባላልኩት ምናምን እያልኩኝ ነበረ። ገባህ? ስለምወድህ ለአንተ ጥሩ አመለካከት ስላለኝ አብረኸኝ ነገሮች እንዲቀጥሉ ምናምን ስለምፈልግ ብቻና ብቻ ነበረ። አንተ ግን ከዛ አንግል ሊተረዳኸው ያየኸውም አልመሰለኝም። አሁንም አንተ ደውለህ የማልመጣበት ምንም አይነት ነገር የለም ገብቶሃል? በሚለው ነው የመጣሁት። ደስ እያለኝ አይደለም የመጣሁት። አስብበት አለው ላስብበት ምናምን በቃ መልስ የጠበኩት የነበረው ከትም እኔ ልብ እኔ የኔ ልብ ውስጥ ያለው ነገር አለ አይደለ የዛ አይነት ስሜት አንተ ጋርም አለ የሆነ ሁሉም ፋይሎች አይገለጡም ብያምናለሁ ይሆን የሆኑ ፋይሎች ትዘጋቸውና ታረቃቸዋለህ ስትፈልግ ታመጣቸዋለህ እኔ የዚህ ልብ ውስጥ እንደዛ ነው የሚየረው ማሰብ የነበረው ማለት ነው ነውና አስደብረከኝ አሁን አ ምንድነው ይሄ ቀሽር ምናምን የምንጠጣ ከሆነ ሄደን ካልሆነ ግን እኔ በጣም ብዙ ትቻቸው የመጣሁት ነገሮች አሉኝ። ስራ አለብኝ። እውነት ለመናገር በጣም ነው የደበረኝ። በቃ ግን አንተ ስለሆንክ ነው። እማይረባ ነገር ላይ ሆነ ራሱ ብዙ ምልክ ክያ የምትባል ልጅ ጋር ሆነ ራሱ ጠብቅ ያለኝ፣ ለእኔ እኮ ምንም አይደለም። ግን ደግሞ ቻንሱን አግኝቼው ምናምን ሄደች እሄዳለሁ ምናምን ብላ ከሄደች በኋላ የተጎዳ የሆነ ምናምን ብቻ የሆነ የሆነ ነገር እንድትለኝ እንደዛ አልጠበቅኩም ነበር። በጣም ያስከፋኝ። አሁን እራሱ የምትጋብዘኝ ከሆነ ና እንሂድ፣ ካልሆነ ግን ልሄድ ነው። እውነቱን ለመናገር ከሆነ አንድ ነገር ነገርች። ማለት የአንቺን እርግጠኝነት አንቺ ያለሽበት ንስታበስ በዙሪያች ያሉበት ቸውን ነገሮች በጠቅላላ እርግጠኛ መሆን ሁን አሁንም እርግጠኛ ስለሆንክኝ እኮ ነው። በቃ ማይሆን ነገር አዎ፣ ማይሆን ነገር ላይ ነበርክ። ገባህ አይደል? እኔ እኮ እርግጠኛ ባልሆን አልመጣም ነበር። ገብቷል አይደለም? ከነበርኩበት ቦታ ምናምን ምንም ያስመጣ ነገር የለኝም። ምንም አይነት ጉዳይ የለኝም። እዚህ ፋሚሊ ምናምን እንገናኛለን። በማገኛቸው መንገድ አገኛቸዋለሁ። ገባህ? ትኬት ቆርጠህ ዝም ብለህ ተነስተህ ምትመጣለት የሆነ ወስእኔ ዝም ለዝም ብሎ ነገር ምንም ኤነርጂ የማባከን የምፈልግ ሰው አይደለም። ጉዳይ ስለሆንክ ስላሰብኩበት ነው። አሁንም ደግሞ መጥቼ በቃ የተወሰደ ጊዜ ስለቆየኝ ሳየ የሆነ ነገሩ ምናምን ሲልብኝ ማስበው የስራ እንትን ነበረ ወደዛ ፊቴን ያዞርኩት ማለት ነው። ገባህ? መጣሁኝ በስንት ቀኔ ገረጣሁ። ይሄ ጉንፋና ብቻ ብዙ ነገር ነው የሆንኩት በዛ ላይ ደግሞ ማየት የማልፈልጋቸው ስልቶች አይቻሉ። ለአንተ ስል ብዙ ነገር ደርሶብኛል። ለአንተ ስል ኢትዮጵያ፣ ችግር የለውም ለአንተ የሚደረግ ነገር እኔ ምንም አያስከፋኝም። ግን የአንተ ምላሽ ያስብበት ምናምን ምናምን የሆነ ነገር ምናምን ሲሆን በጣም ነው እጅግ በጣም ማለት ነው እና አሁንም

ለዚህ ነው ነው በዙሪያ ያሉትን ነገሮች ምናምን ነገር በደንብ እርግጠኛ መሆን የፈለኩት አንቺ ብቻ አለች ወይ? ኢንፍሉዌንሰሮች ይመጣሉ ነገ ከነገ ወዲያ ከዚህ ልጅ ጋር ከዛች ልጅ ጋር ምናምን፣ ቤተሰብ ይገባል ጓደኞች ይገባሉ ምናምን እንዲህ ነገሮች መፈጠሮች የማይቀር ናቸው፣ እና ለዛ ነው አካባቢዎች አካባቢዎችን አጣርተሽ መጥተሽ ከዛ አንቺ ጋር ያለው እርግጠኝነት እንዳለ እነሱ ጋር የሚያ እርግጠኝነት እንዲኖር ማለት እኔ በአንቺ አልደራደርም ልክ የሆነ ነገር ሲጀምር የማልደራደረው ደግሞ የሚመጡብኝ እያንዳንዱ ነገሮች ምናምን ነገር ብሎክ አድርጌ ነው ነው እንጂ ሁሉም ሰው በኩል ይቀበልሻል ማለት አይደለም። ሁሉም ሰው ደግሞ አይቀበልሽም ማለትም አይደለም። እነዛ ነገሮች ሁሉ ቻሌንጅ ለማድረግ ያል አንቺም ደግሞ ልክ እንደዛው እኩል ቻሌንጅ አድርገሽ እንድትመጪ ከኔ ጋር የእርግጠኝነት ጊዜሽ ምን ያህል ነው ነው ቤተሰብ የሆነ ነገር ቢል ምን ያህል እርግጠኛ ነኝ ላኗር ብዬ ነገሮችን ቻሌንጅ እንደማድረግ ጓደኛውን ነገር ቢኖር ጓደኛው ምን ያህል ቻሌንጅ እንደማድረግ የሆነ ጊዜ ደግሞ አኗር የድሮ አኗር አይደለም፣ የሚያሳለፋቸው ነገሮች ቀይረውታል ምናምን ነገር ወይም ደግሞ ቢቀይሩትስ ምናምን የሚሉትን ነገሮች ብቻ በደምብ እንድታስቢባቸው ከማሰብ አንግል ነበር የሚያስቢበት አልኩሽና፣ አሁን እዚህ አንድ ልጣቂ የምፈልገው ነገር ቢኖር፣ በጣም ነው ሞልሽ፣ በጣም ነው ማከብርሽ። ብቻ ደግሞ አይደለም፣ በጣም ነው ማፍቀርሽ። ምንጭ ና ከቻልሽ

የሆነ በዙሪያ የሆኑ የሆነ እርግጠኛ መሆንበት ሰው ወላር ከችግሮቼ ጋር ከሚመጡብኝ ካሉብኝ ነገሮች ጋር አብሮ ቻሌንጅ የሚያደርግ ሰው ይኖራል ብዬ እንዳስብ ራሱ ስላደረግ ለእኔ በጣም ነው። መሆን ስግ ነው። የምር የምር ምልክ በጣም በቃ አንተ ስለሆንክ ምናምን ነው እንጂ ማውራት ራሱ ምልክ። ጉንፋኑ በጣም ሽምድ ምድ የሚያደርግ ኮቪድ በለው እና አቅም እያነሰኝ ነው ብቻ አላውቅም። አዬ የእኔ ሴት ሆነሻል እና በጣም ነው ደስ ያለኝ። የምር ሴሪየስሊ ነው ነው እዚህ የምር ነው እዚህ የምር እና በማንኛውም የቀለክብኝ ምናምን አይደለም አ በእንደዚያ ዓይነት ሲቲዌሽን በእንደዚያ ዓይነት ሁኔታ ፕብሊክሊ ሮዚን በጣም ነው መውዳት እንድታቁልኝ እፈልጋለሁ። እሷም ለእኔ ያላት ነገር ምናምን ነገር የሆነ እንደምታዩት ነው ምናምን ከእዚህ ሰዓት ጀምሮ አሁን ዩር ሐውስ በአንዴ ነው ምር ቦይፍሬንድ ያን ሰው ነኝ። ይህንን በደንብ እርግጠኛነት ይፈልጋሉ። እሺ ጀምር። ሴሪየስሊ እና ምን እንደምልሽ አላውቅም። እንዴት የሆነ ቦታ ምናምን ተናግረሽ ከዛ በኋላ የምታስቢ ነገር ላይ ተመርኩቼ ያውራሻለሁ። ስላሰሰው እንግዲህ ተመልካቻችን፣ እንደምታዩት ከሮዚ ጋ ምናምን ነገር ቆንጆ የፍቅር ጊዜ ይኖረናል ብዬ አስባለሁ። ከዚህ በኋላ ማልቀስ፣ ከዚህ በኋላ መስጣጠር፣ በእያንዳንዱ ነገሮች ምናምን ነገር ብዙ እንትኖች ይኖራሉ ብዬ አላስብ። ምክንያቱም በጣም አዳማጭ ናት፣ በጣም የመፍትሄ ሰው ናት። እኔ በጣም ፍቅርም ክብርም አላት ምናምን ነገርና አሮ ነው። ከዚህ በላይ ምን እንደምላችሁ አላውቅም። እስኪ የሚቀጥሉት ቪዲዮቻችን ምን ሊሆኑ ይችላሉ የሚለው ደግሞ አንአክሰፕተብል ነው፣ የማይጠበቁ ናቸው። አሪፍ ጊዜ ይኖረናል እና አሪፍ ደግሞ የህይወት ልምድም ይኖራቸዋል ብዬ አስባለሁ። ከኛ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ከሮዚ ጋር ቆንጆ የምሳ ፕሮግራም ይኖረናል፣ ወደዛ ልንሄድ ነው። ይመቻችሁ።